ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ደህና ሰላም እንደሆናችሁ ባለ ትልቅ ተስፋ ነኝ። ዛሬ እንግዲህ ከች ብያለሁ ከመጥፋት ምናምን በኋላ ያው እየጠፋሁ አስቸግር ያለሁ ምናምን ወይ እግሬን ምናምን እሰሩትና ከዛ ሁሉም ሰላም ይሆናል። እግሬን ካሰራችሁት ማለት ነው። አሁን ግን እንግዲህ እግሬን ስላላሰራችሁ ሲሆን አላውቅም አንዴት ያስጠፋኝ አንዴት ያስመጣኝ ምናምን ችግር ሆነ ማለት ነው። እና እንዴት ናችሁ በድጋሚ? እኔ ደህና ነኝ። ዛሬ እንግዲህ በአንድ ጉዳይ መጥቻለሁ። ቢኒ እንግዲህ ያው ታውት በቃ አለን ነገር ሰርቶልኛል። እውነት የለው ብላችሁ ማለት ነው። ፍራንክ ፍራንኩ ጭንቅላቴን ያሳመመኝ እና ያው አለን በቀለውም ታውኩኝ ከዚህ የባሰስ ፍራንክ ቢያደረገኝ ብዬ ከፕራንክ ወጣውኝና እና ተውኩት። ዛሬ እንግዲህ ያው መች እንደሆነ ባላቅም ያው ስለምሄድ የሆነ ነገር ማድረግ ፈለኩኝ እና ለሱ ለዛ ነው ዛሬ የመጣሁት በመጀመሪያ ማለት ነው። እና ዛሬ ግን መናገር የምፈልገው የሆነ ነገር አለ እና የሆነ ነገር አለ መናገር የምፈልገው፣ በደንብ እንድትሰሙኝ እፈልጋለሁ ማለት ነው። እዚህ ጋር ለምሳሌ አንድ ነገር ልንገራችሁ። እኔ እኔ ላለሁበትን አሁን ላለሁበትም ሁኔታ ድሮም ስኖር ወደፊትም ስኖር የሚረዳኝ ፈጣሪ ብቻ ነው። ሌላ ማንም እኔን የሚረዳኝ የለም ፈጣሪ ውጭ ማለት ነው። ማንም እኔ የቤት ክራይ ከፍሎ ምግብ የምጠጣውን እና ምበላውን ችሎ ልብስ ምለብሰውን ችሎ ያኖረኝ ሰው ማንም የለም። ይህንን ደግሞ እናንተም ታውቃላችሁ ብዬ አስባለሁኝ። ስለዚህ ምን ለማለት ፈልጌ ነው፣ በጣም ብዙ ሰዎች የምታስቡት የሆነ ሰው እንደረዳኝ ነው እያሰባችሁ አላችሁት ማለት ነው። በነገራችን ላይ መርዳት ራሱ ምን እንደሆነ ታቁታላችሁ ግን አንዳንድ ሰዎች ትርጉሙ ቢ ካላችሁ ማለት ነው። ይህንን መልዕክት የማስተላልፈው በነገራችን ላይ ለእኔ ቤተሰቦች አይደለም። የእኔ ቤተሰቦች የእኔ ቤተሰቦች ማለት ነው ግን አላችሁ አንዳንድ ሰዎች ማለት ነው። ይሄ በወዳጅ መስሎ ጠላቶች አላቸው አንዳንድ እና ለእናንተ ነው። ይህንን መልዕክት በደንብ እንድትሰሙኝ ነው የምፈልገው ማለት ነው እና መርዳት ማለት ምን ማለት እንደሆነ ግን በመጀመሪያ የመርዳት ትርጉሙን እወቁት። በመጀመሪያ መርዳት ማለት ምን እንደሆነ መርዳት ማለት እኔ ለምሳሌ ማን ልጥቀስላችሁ? የኔ በጣም ጓደኛ የሆነ ሰው ልጥቀስላችሁ። የኔ ጓደኛ የሆነ ሰው ለምሳሌ እዩ አለ፣ እንደገናም ደግሞ ሙባረክም አለ፣ እዩም አለ። የኔ ጓደኞች ናቸው። በቃ በየትኛውም ሰዓት እስከ ዛሬ ድረስ ምንም አይነት ነገር እኛ መሀል ኑሮ አያቅም። በጣም በቃ ቤስቶቼ ናቸው እነሱ ማለት ነው። እና ምን ለማለት ፈልጌ ነው መሰላችሁ? አሁን ለምሳሌ ተረዳዳን የሚባለው የቱ ጋር እንደሆነ እንዲገባችሁ ስለምፈልግ ነው። እኔ ለምሳሌ ለእዩ ቪዲዮ ሰራሁለት፣ የሆነ ቪዲዮ ሄጄ ብታጅራም፣ ሄጄ ይሁን መጥቶም ይሁን የሆነ ቪዲዮ ሰራሁለት። ከዛም በኋላ እሱም ሰራልኝ። ረዳኝ ነው እንደሚባለው? ረዳኝ አይባለም። ረዳኝ፣ ተረዳዳን ሳይሆን የሚባለው፣ እንደ ጓደኛ ተግባብተን ሰራ ነው የሚባለው ገባችኋል? ማታቁ ከሆነ ልንገራችሁ ብዬ ነው። ተረዳዳን የሚባለው እዩ እዚህ ሀገር መጥቶ መምጣት ቢፈልግና እኔ ቤት ተከራይቼ ባኖረው ነው ረዳሁት የሚባለው እንጂ የሆነ አንድ ቪዲዮ ስለሰራሁለት ረዳሁት አይባልም። ስለዚህ ይህን ነገር እንደ ምሳሌ ነው እየወሰድኩላችሁ ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ መርዳትና አብሮ መስራት ይለያያል። ገብቷችኋል? እሱም ቤት እዩ ቤት የእኔ አምስት ቪዲዮ ተለቆ እኔም ቤት የዩ አምስት ቪዲዮ ለእኔ ሰርቶልኝ አምስት ቪዲዮ ለዩ ሰርቼለት እኔ ተረዳዳችሁ ወይም ሄለን ረዳት ወይም እዩ ረዳሹ ማለት አትችሉም። በሱ ምሳሌ የሰጠኋችሁ የቅርብ በጣም ማምኖ ሞዶ ጓደኛዬ ስለሆነ ነው። በሱ ምሳሌ የሰጠኋችሁ። ስለዚህ አንዳንድ ሰዎች በጣም እንዲገባችሁ የምፈልገው ነገር አብሮ መስራትና መረዳዳት ይለያያል። እሺ፣ መረዳዳት ማለት የቤት ኪራይ መክፈል ወይም ደግሞ ምግብ የሚበላው እና ውሃ፣ ይሄ የሆነ ሰው እየረዳችሁ እናንተ ብር አጥታችሁ እየረዳችሁ ከሆነ ነው ተረዳታችኋል የሚባለው። ሜይ ቢ ሳይገባችሁ ቀርቶ አይደለም አይኖ ይሄ ሳይገባችሁ ምናምን ቀርቶ አይደለም የሆነ ከኔ እንከን ስለምትፈልጉ ነው አውቃለሁ። ግን ይሄኛውም ቢያንስ በትንሹ ከገባችሁ ልንገራችሁ። ለማንኛውም ወደ መጣሁበት ጉዳይ ልመለስ እና ለማንኛውም ቢኒ ከቢኒ ጋር አንዳንድ ነገር ላወራና የሆነ ነገር ለቢኒ ልሰጠው ነው እየመጣሁት። ዋነኛው እናንተም ኮሜንት ላይ እንደዚህ አርጊ እንደዚህ አርጊ ያላችሁ የነበረ ነገር አለ እና እሱን ላደርግ ነው እየመጣሁት እና ለማንኛውም ቢኒ ጋር ደውልለት እና ከዛ በጠራውና ከዛ ያለውን ነገር እንግዲህ አብረን የምናየው ይሆናል። እና ቤተሰቦቼ ይህንን ነገር ሁሉ ያልኩት ለእናንተ አይደለም፣ ታውቃላችሁ፣ ለአንዳንድ ሰዎች ነው ማለት ነው። እኔ ጠላት ጠላት ነው ግን፣ ይሄ ወዳጅ መስሎ ጠላት አልወድም። በህይወቴ ሰው ለምን ያት ይመስላል? ካልተመቸው መውጣት ነው፣ ተመቸው መምጣት እየተቻለ ለምን ወደዚህ ወደዚያ መወላወልም አያስፈልግም ባይኔ። ስለዚህ ሁሌም ቢሆን የሆነ የሆነ ነገር አንዳንዴ ላይክ አያለሁኝ አያለሁኝና ለዛ መልስ እንዲሆናችሁ ነው። አሁንም መረራችሁም እግዚአብሔርን እየመረራችሁ ሟጡት። ማንም ሰው ነው ያረዳ ራሲ ተረትሻል እንትና ረቶሻል የምትሉ ሰው ካለ ምን አርጎ እንደረዳኝ ብቻ ነገሩ መጥራቱንስ የምትጠሩትማ አይጠፋባችሁም። እናንተ ግን ምን አድርጎ እንደረዳ እሱን ማወቅ ንፈልግ። እኔም ቪዲዮ ከኔ ጋር ቪዲዮ ሳይሰራ ቤቱ ላይ ቪዲዮ ሳይሰራ ሳይሰራ ከኔ ጋር የረዳኝ ሰው ካለ ነገሩ ትክክለኛ ረጄ ነው። ቪዲዮ ሳይሰራ ብቷችኋል ቪዲዮ ሳይሰራ ወይም ደግሞ ቪዲዮ ለእኔ ብቻ ሰርቶ የሄደ ሰው ካለ ለእኔ ብቻ ሰርቶ በነገራችን ላይ ምን አለ መሰላችሁ ለምሳሌ እኔ የሆነ ሰው ሌላ ደግሞ ረዳኝ የሚባለው ቻናል ሳይኖረው ምንም ቻናል ሳይኖረው እኔ ቤት መጥቶ ሰርቶ እኔ ቻናል ሳልከፍት የሸኘሁት ሰው አለ ማን አለ ቻናልም ያለው ሰው ቢሆን ከኔ ጋር ሲሰራ ቻናሉ አድጎ ነው ከኔ ቤት የሚወጣው በቃ ከኔ እኩል ሆኑ። ምንም ከኔ ለእኔ ብቻ ጨምሮ ለዛ ሰው ቀንሶበት የሚወጣ ነገር የለም። እኩል ነው። ከማንም ሰው ጋር ብሰራ እኩል ነው ያደግኩት፣ እንጂ ማንንም በልጬ አላደግኩም። ገብቷችኋል። ማንም ሰው ቢሆን ከኔ ቤት መጥቶ ከኔ ጋር ሰርቶ የኔ ጓደኛ ሆኖ ቻናል ሳልከፍትለት የወጣ ሰው የለም። እንደገና ከዚህ በኋላም ደግሞ ቻናል ማልከፍትለት ሰው አይኖርም። እስከ ማንም ሰው እስከፈለገ ድረስ ቻናል ላልከፍትለት አልችልም፣ የትኛውም ሰው እኔ ጋር አብሮ እስከሆነ ድረስ ማለት ነው። ስለዚህ ብዙዎቻችሁ አታሽቀብጡ፣ እኔ የሚያሽቀብሰሉ ላለማስቀበጥ ሞክሩ። አንዳንድ ሰዎች እና ብመለስ እንግዲህ እና ቢኒ ጋር ልደውልለት እና ልጥራው፣ ከዚያ እንግዲህ የሆነውን አብረን ምን ይሆናል፣ ደውልለት የሚወድሽ ልቤ አለሙ ሳይበቀው አይ አይ ድንገት ነቀው የናፍቆቴን ረሐብ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳለ ሌላ ሰላም

እና ማለት ነው እመጣለው ብሎኛል። እና እናንተ የሆነ የሰጣችሁን ኮሜንት አለና እሱን በሱ ነው ዛሬ ቪዲዮ ምሰራው እና እንግዲህ እንደምትወዱት ተስፋ አደርጋለሁኝ። እሱ እስኪመጣ ድረስ አብራችሁን ቆይ ተፈጥራ እንጂ ይውደድሽ ተብላ ስሜቴን ስሜትን ምለየው ከሌላ ከሌላ መላ መዳ ልለው ገና በሳምንቱ አይኖቿን መናፈቅ ምንድነው ምክንያቱ ወዳት ነው መሰል ልቤ

ዚማ እንዴት ናችሁ? እንዴት ናችሁ? ደህና ናችሁ? ደህና ነሽ? ል መጀመሪያ ንችም ሰላም ሳልልሽ ግን ሰላም፣ እንዴት ናችሁ? ሐሳቤ ወደ ሆነ ቦታ ሄዶ ነበር። ውድ ቤተሰቦች ወዴት? ምን ነገር ምን ሰላም በልና ሰላም ብላችሁ ደስ ይለኛል። ሰላም ሰላም እንደናችሁ ውድ አይ የሆነ ነገር አሳቢ ነው። ምን እያሰብሽ ነው እንዴ? አይ በቃ ምንም ሰላም ልበላችሁ። ያንቺን ሰላም መጀመሪያ ላረጋት። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም በጣም ደህና ነኝ። አሁን ደህና ነሽ? እሷም ደህና ናት። እንዴት ናችሁ? በጣም ተነፋፍቀን አለ

አንተም አምርባል። ምን እያደረች ነበር? አንተ እያደረች ነበር። እንደዚህ ምኛ ምንድን ነው የሚያምርብኝ? ሄሎ፣ ከስራ እኮ ነው የመጡት። የኔ ልብስ ነው። እንደ አጋጣሚ አንድ አይነት ነው ልብሳችን። አስበሽበት ጠዋት አይተሽኛል። እንዲ እና አንድ አይነት አይደለም። ነጭ ቢሆን ማሪፍ ነበረ። አጋጣሚ አቃጥሮ ነው አውቀሽዋል ማለት ነው። በቃ ምን እንደምለብስ ገምተሽ ነበር ማለት ነው። እኔ ምን ያደረግሽ ነበር? እህ ለሁሉ ነገር ፈልጌ እኮ ምን እንትማኝማ እንትን ማለት ነው። ለምንድን ነው ግን እንትን መስቀልህ የማታወጣው? ማለት መስቀልህ ላይ አይሆንም ብዙ ጊዜ እና ይወል ለምን እንደፈለኩ ድንገር አይዞህ፣ አይዞህ አትመሰጥ፣ እሺ ረጅም ስትሆኝ ዛፍ ትነካላህ። ከዛፍ ጋር ነው ከሰው ጋር አቁሜ ከዛፍ ጋር ወሬ እና ታዲያ እኔ ዛፍ ነው መስቀል አለ መስቀል ብዙ ጊዜ እንትን ውጭ አይደለም አይሁን ብዙ ሰው ሲል ሰምቼ ነው። እና ኮሜንት ብላይ ምናምን መስቀሉ የታለ ሲሉ ሰምቼ ነው። ስለዚህ ፈራ ነገር እንዳታደርጊ አንቺ ተንኮለኛ ከባለፈው በኋላ እንኳን የውስጤን መሻት አልፈጸምክልኝ። የሄድ በጠየቅኩ ሰዓት ያልኩህን አድርገህልኝ ቢሆን ምናልባትም በጠፋሁ ነበር። የፈለግኩትን ሳይሆን አለው

አገቱን ለመስበር የውስጤን መሻት አልፈጸምክልኝ። በጠየቅኩ ሰዓት ያልኩን አድርገህልኝ ቢሆን ምናልባትም በጠፋሁ ነበር። የፈለግኩትን ሳይሆን የሚያስፈልገኝን የምትሰጠኝ አምላኬ፣ በቃውን ግለጥ ስምህ የተመሰገነ ይሁንስ። ምን በጣም ነው የሚያምት

በጣም ነው የሚያምረው። እኔ በጣም ነው ወደድኩት። አንቺ ጋር ግን በነገራችን ላይ በቃ ከዚህ በኋላ እንደዚህ ነው ማደርገ ከዚህ በኋላ ወደ መስቀል ወደ ስታስገባ በቃ በዛው እኔ ውስጥ ካስገባው መስቀል እኔን እረስቶኛል። በጣም በጣም ይቅርታ ምር እንደዚህ ስእንደውስጥ እንዳታስገባሽ መስቀል እኔ እኔም በጣም ብዙ ቀን እንትን ብዬ አውቃለሁ። አሁን ግን እንደዛ አርጌ አላውቅም፣ ማለት ተስተካክያለሁ። እኔም ብዙ ቀን ማለት ነው፣ አንደኛ ያኔ ቶሎ ቶሎ እየወለቀ ምናምን ያስቸግረኝ ነበረ። ከዛ አንደኛ ቶሎ ቶሎ እየወለቀ ያስቸግረኛል፣ ሁለተኛ ላይ ደግሞ ልብስ ይሸፍንብኝ ነበረ ማለት ነው። በጣም ይበር። አመሰግናለሁ። ከዚህ በኋላ አልደብቆ ውጭ ነው። ግን አንቺም ስታይ ስታይ ምናም አውጣብኝሽ እሺ። ግን አንተም በቃ አሁን ጠዋት የለም ስትነሳ መስቀልህን የሆነ የሆነ ሰዓት እኮ ነው ወደ ውስጥ ድንገት ድንገት የሚገባበት ታይም አለ። ይሄ ምናም ሸሚዝ ምናም ስታደረግ ለዛ ነው እና ግን ከዚህ በኋላ እንዴት ነው? ያምራላ። ደህና ነው ደህና ነው የምትሄዱ። በጣም አመሰግናለሁ። ኔ ንኪዎሽ ደስ አለህ? በጣም ደስ ብሎኛል። በጣም ትልቅ ስጦታ ነው ማለት እሺ። እኔም ደስ እንዲል ደስተኛ እንድትሆን ፈልገው እና በዛው ደግሞ እንዳትረሳኝ እኮ ጭምር ነው አይ አንተ ግን የምር ለብቻ ነው አትሄዱም? የምር ለብቻ ነው የሚሄደው። ምናችን ነው እውነት። እኔ ማርያም ብይሽ ሾሽሻል ደግሞ እንደዛ ፕራንክ ያደረጉሽ ባለፈው በጣም ስላስደነገጥች ነው መደንገጥ እንዴት እንደሆነ እንድታቂ ስለፈለግሽ ነው። ደርሱ ብቻ ነው ደርሱ ብቻ ነው አሁን ሳምንሽ እዛ ብቻ ከሆነ እሺ፣ ጥሩ ነው። ግን እኔ ታራው እኔ እንግዲህ ያው እንድታምኝ ከፈለግሽ ማለት ነው ምን ላድር ምንም አላደርግ፣ ግን መመኝ ግን ማረም ካልክሽ መሄድ፣ እሺ በቃ ምኛል። ከፈለግሽ ለምን ይዤሽ አልሄድም? እንዱ ይዤሽ ልሂድ፣ በቃ ይዤሽ ልሂድ። አዝለኝ ነው አዝዬሽ፣ በፈረስ በፈረስ አዝለኝ ከሆነ እስማማለሁ። በፈረስ አዝለኝ። አይ አንተ እ አንተ አዝለኝ፣ እኔ አዝዬሽ

እንደዚህማ እንደዚህማ ይሺሽም ደርሼሽም እመጣለሁ። ሲሸከሜን ቀለልኩት ማለት ነው ከባድ ነች ምናምን ብለው እንደዚህማ። ደርሶ መልስ ይሁንልኝ፣ ደርሶ መልስ ይሁንልኝ። አለምን ግን እዛ አሁን ይዘኛት እኮ ደርሶ መልስ ይሁንልኝ እኮ አሁን አሁን ሄደንስ አሁን አይደለም ማለት እኔ እኔ ችግር ይዘኝም ባትሄድ ችግር የለም። ቻግን ከሌላ ሰው ጋር ትሄድ እንጂ እኮ አሁን ከሌላ ሰው ጋር እንዳማሪት ታውቂያለሽ። ስለዚህ አሁን ግን ደጋግምሽ እየጠየቅሽኝ ስለሆነ አንቺ ልጅሽ ልጅ ከዛ እኔም እርፍ እላለሁ ማለት አንቺ አንቺም ግን ከማጋ ነው የምትሄደው እያልሽኝ ውስጥሽ

መስቀል ላይ እንኳን አላረግም። ራሱ መስቀሉ ራሱ ካሜራ ነው። በቃ ስመስቀሉ ስታይ ምን ስለምታስታውስ፣ ከሌላ ሰው በቃ ስቀልድ ነው። ለማንኛውም ሰላም ያረኬን ፍራንክ አስደንግጦ የነበረው ትልቅ በጣም ትልቅ ስጦታ ነው ብዬ አስባለሁ። ማለት ምንም ነገር ይሁን የሃይማኖት ነገር ሁሌም ትልቅ ስጦታ ነው። ለእኔ በጣም ትልቅ ቦታ ያለው ነገር ነው እና ለማንም ሰጥቻለሁ። እኔም የሆነ ነገር ልንገርሽ የምፈልገው ነገር በዚህ አጋጣሚ መስቀል ማለት እኛ ግን ውበታችን ነው፣ መስቀላችን ውበታችን ነው። በጣም በጣም የሚያምር ነው። ሰጠሽኝ እና ስለሰጠሽኝ የምር በጣም ደስ ይለኝ እና ማለት የሆነ አላ አይደለ የሆነ እንደዚህ የሚታሰሩ ነገሮች በተለይ እንትን ነው እና ማለት ከመስቀል ውጭ ያሉትን ነው። ከመስቀል ውጭ ያለ ነገር ነው እንጂ መስቀል ለማንም እና እንዳታወጣው ሁሌም ከላይ ልብስህ ላይ አድርገው። የኔ ብቻ ስለሆነ ሳይሆን መስቀል ልብሳችን ላይ ሲሆን ነው እንትን የሚለው ነው። እንደዛ አድርጊያው እና ያው ሌላም ትልቅ ስጦታ እንደሚሰጥ ተስፋ አደርጋለሁኝ። ይህ የመጀመሪያ አይ ቲንክ ስጦታ ነው። እና አንተ የምር በጣም ደስ ብሎኛል። አንደኛ ነገር የመጀመሪያ ከአንተ ምን እንደ ምንን እንደምወደው ታውቃለህ። ይህ በቃ የሆነ ነገራቶችን ቀለል አድርገህ እና ደግሞ ያለህን ክብር ለእኔ በጣም ነው የምወደው እና በቃ ሌላ ነገር ብዙ አልናገር ለማንኛውም እና አሁን ጨርሻለሁ። ቤት ሊሄድ ነው እና ቤተሰቦች የነበረን ቆይታ የምትናገረው ነገር አለ እኔ ሳልጨርስቸው ልታችሁ አውራሽ እኔም ያው በዚህ አጋጣሚ በጣም ለኔ ያልሽ ጊዜና ክብር በጣም ደስ የምለኝ በጣም ልኳንች ሞድች ነገር ያው ስልሽ ሁሉንም ሰው የምታይበት መንገድ ምናምን

እና ጨረስካል። እና እኔም አመሰግናለሁ። በጣም የነበረን ቆይታ ይሄንን ይመስል ነበር። በሌላ ቪዲዮ እስክነገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ።